ሞገስ ምን ገጠመው? ሞገስ በሚያሳዝን ሁኔታ እንግድህ እዝና ወጥመድ ውስጥ ገብቷል። እናም ዝና ሞገስን ቆራርጦ ቆራርጦ ጣለው። አንተ ነህ ወይ የእኔን ሚስት የምታስወግደው አንተ ነህ ወይ የእኔን ሚስት የምታባርረው እያለ በሚያሳዝንና በሚያስከፋ ሁኔታ እንግድህ አዎ፣ አቶ ዝና ሞገስን ደብድቦ ጭንቅላቱን በጥይት ብሎ በታት ነው ጣለው። ዳጣ ዳጣዬ በስተመጨረሻ ደስተኛ ሆነች። እናም ቤተሰቦቿ ጭምጭምታ ሰምታ እንዴት ተገኙና ያው ነገር ግን የጣላት አባቷ እሌላ ሀገር እንደሆነ እያንዳንዱ ነገር ማጣራት እንዳለባት ተገመተ። ያሳዝናል። ልብ ይሰብራል። ምሳሌ ምሳሌ አሁንም ላይ ገና ህክምና ውስጥ ኢመርጀንሲ ውስጥ ናት ተባለ። እናም ከኢመርጀንሲ እንደወጣች ቀጥታ የምንመጣው ወደ እናንተ ነው እንጂ ሌላ ቦታ አይደለም፣ ስለዚህ ምንም የሚያስቸግር እና የሚያጨናንቅ ነገር የለም ብሎ አለች ቅድስቴ ቅድስቴ ለዳጣዬ ስታወራ እኔና ብሩክ ሲመጣ እኔ ፍቅሬን ለብሩክ እገልጽለታለሁ ብላ ተናገረች። ምን ዳጣ? ደነገጠች። እውነትሽ ነው? አዎ፣ ምን ነው ዳጣ፣ የምሬን ነው። ምልሽ ፍቅሬን እገልጽለታለሁ። እናም ከዛ በኋላ ጋሼ ከተቀበለ ይቀበለኛል፣ ካልተቀበለ ግን አልተቀበለም ማለት ነው። እኔ ምልሽ ግን አንቺ ስለ ፍቅር ታውቂያለሽ? ብላ ስትላት፣ አረ በፍጹም አየሽ ስለ ፍቅር ስለማታውቂ ነው እንጂ በፍቅር ስለ ፍቅር ብታውቂ ኑሮ እንዴት ደስ ይል ነበር። እስኪ ንገሪኝ ግን ፍቅር እንዴት ነው ምን አይነት ነው ብላ ስትላት፣ እንዴ ታላወቅሽው፣ እንዴት ልነግርሽ እችላለሁ? ታውቂያለሽ፣ እኔ እኮ ቅድስቴ የማላፈቅረውና የማልጠብሰው፣ እንዴ እድሜሽ ትንሽ ስለሆነ ነው አረ እንደዛ አይደለም ቅድስቴ፣ እና ያው እኔ ወንድሜን እንዳልጠብስ ብዬ ነው። በጣም ይቅርታ እንደዚህ እኮ። እንድታስቢ እና ሌላ ነገር እንድታሳስቢ አይደለም። እና ስለዚህ ስለተናገርኩት ነገር በጣም ይቅርታ ብላ ቅድስቴ ይቅርታ ጠየቀቻት። አረ ችግር የለውም ምንም ችግር የለውም። ግን ብታይ ወንድምነት እስኪ ንገሪ እንዴ ታላቅ ወንድም እኮ ሲኖርሽ እንዴት ደስ እንደሚል እንዴት እንዴት ማለቴ እዩልሽ ታላቅ ወንዶች ሲኖሩ ሁሉ በሁሉም ዘንድ ትከበር ያለሽ ወንዶች አይጠጉሽም ሁሉም ሰው በቃ ይርበደበድ ይብላሻል። የከሌ እህት ነው የሚባለው። ስለዚህ አንቺ ወንድም ኑሮሽ ያውቃል እንዴ አሁና፣ ያውም ታላቅ ወንድም እውነትሽ። በሚገባ ብታይ ይከላከልልኛል። ነገር ግን ታላቅ ወንድሞች ደግሞ ስታገቢ አይወዱም። እንዴ ለምንድን? ያው ኃላፊነቱ በሙሉ ከሱ ራስ ወርዶ ወደ ባል ላይ ስለሆነ ያ ባል ደግሞ ይጎዳታሉ ወይ ልቧን ይሰብራታሉ ወይ ይንከባከባታሉ ወይ እያሉ በጣም ያስባሉ። በጣም ይጨነቃሉ። ባጭሩ ታላላቅ ወንድም አባት ባያቸው እያለች ወሬዋን ዘን ሰላም ውድና እየተከበራችሁ የህያ ቤት ቤተሰቦች፣ እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን፣ ሰላም ነ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ማህሌት በስተመጨረሻ በጣም እንደጸጸታ ተናገረች። እናም ኤፍራታ የፈሰሰ ውሃ መልሶ አይታፈስም እኮ በቃ አንድ ጊዜ አልፏል አልፏል። ስለዚህ ከዚህ በኋላ ጠበቅ ማድረግ ያለብሽ ሞገስን ነው ብላ ይቅርታ፣ ዝናን ነው ብላለች። እውነትሽን ነው። አሁን ደግሞ አጋጣሚውን መጠቀም አለብኝ ምክንያቱም አሁን ላይ ሉላ ስለሌለች ዝና ጾሙ ማደር የለበትም ብላ ስትል ደነገጠች። ይፍራታ ምን ሆነሽ ነው? አረ ተረጋጊ ለምን ልረጋጋ? ውበቱ ነው አለኝ። ሰው የያዘውን ይዣለሁ። ስለዚህ አሰማምጭ እንደውም ከዛም በኋላ ለነገሩ ልክ ነሽ። ማለቴ ወንድ አያያዝ እንደው ትችይበታልሽ። አሁና በደንብ ተማሪ ከኔ እና እንዴት አድርጌ እንደማሰምጠውና በፍቅሬ እንደምጥለው አውቃለሁ። ሀ ግን ከባድ ነው። ማለቴ ሉላን እኮ ነው የሚያፈቅራት። ነገርክሽ እኮ ሴት ልጅ ከተንከባከበችውና ሴት ላይ ፍቅር ከሰጠችው፣ እመኝኝ ያችንም ቢሆን ይገለብጣታል እና ሉላንም አንድ ቀን ይረሳታል ብላለች። እሺ፣ እንደዛ ከሆነ ያ ብጅልሽ ብላ ኤፍራታም አፏን ዘጋች። ዝና ዝና፣ መቼም ቢሆን አታመልጭኝም። መቼም ቢሆን የብሩ የሞገስ ሚስት አትሆኝም። እገልሻለሁ እያለ መጠጡን መገልበጥ ጀመረ። ሞገስ ሞገስና እንዲሁም ደግሞ ሉላየ እየተጫወቱ ባሉበት ሰዓት ቆይ ግን እንዴት ነው? መቼ ነው የምትወልጁ? ሲትወጅስ ምን ያምርሻል? ብሎ ሲጠይቃት፣ እናቴ ስታረግዝ እውነት ለመናገር አፈር ነበር ያማራት። ነገር ግን እኔ ሳረግዝ ምን እንደሚሆን አላውቅም። ዊ ግን ይሄ ቀኔ መቼ ይሆን? ሞገስ አውቃለሁ። ቆይ ቆይ ቆይ ግን እናትሽ አፈር አማራቸው? አዎና። ወይ ባማረሽ እንዴ? ሳይረገዝ እንደዚህ ይባላል እንዴ? ሲቀጥል ቢያምረኝ እሳንተ ሁሉም ከተማ ነው። ኧረ እባክሽ ተይኝ። በት በስኖ ትራክ እኮ አሳር ሰው ነበረ። ላንቺ የማልሆነው የለም። ግን አሁን ምን አምሮሻል ብሎ ሲላት፣ እባክህ ተው ባትጠይቀኝ ይሻላል። እንዴ? ለምንድን ነው የማልጠይቅሽ? ሉላ አንቺ ብቻ ነገርኝ። አሁን ያማረኝ ፀሐይ ነው ብላ ስትል አንገቱን ደፋ። እኔ እኮ እንደዛ አንገት እንድትደፋ አይደለም በቃ ግን አሁን ያማረኝ ነጻነት፣ ሰላም ብቻ፣ ብዙ ነገር ደግሞ አንተና ኔ ሰላም የምናገኘው ሁላችንም ከሀገር ውጭ ስንወጣ ነው። ነገር ግን ከሀገር ውጭ ውስጥ ውጭም ራሱ መውጣት አንችልም፣ ምክንያቱም ህጋዊ የዝና ሚስት ነኝ እያለች አለች። ከዛ ብድጋልና ሞገስ ልክነሽ ብሎ እሱም ተከዘ። ነገር ግን አንድ ነገር አለኝ። ምንድነው? እሱ እስኪ ንገሪኝ ብሎ ሲላት ያለኝማ ምን መሰለህ? እሺ ያው አለ አይደለም። እኔ የምፈራው እውነት ለመናገር ፈጣሪን ብቻ ነው። ስለዚህ አባቶችን ካናገርን በኋላ ሁሉንም ነገር አስተካክሎልን አንተና እኔ መሄድ እንችላለን። ያን ጊዜ ደግሞ ዝና ይቆርጥለታል፣ አሊያ ደግሞ የፈለገውን ያመጣል። ዝና ገዳይ ቀጠረ ሞገስን እንድትገለው ሉላን ደግሞ በህይወት እንድታመጣት ምንም ነገር ሳትሆን በህይወት እንድትመጣ እፈልጋለሁኝ ብሎ አለው። ከዛ ገዳዩ ቆይ ለምን እንደዚ ታደርጋለህ? ማለቴ የማትወድህን ሴት ለምን እንደዚ ትከተላለህ? የምትወድህን ሴት ብትከተል አይሻልህም እንዴ? ብሎ ሲለው እሱ አይመለከትም። እሱ ይመለከታል ብያሃለው። እስኪ ንገረኝ እንዴ? ብሎ ጮኸበት። እንደዛ ከሆነሽ እኔ ግን ከሙያዬና አንፃር እና ከምንሰራው አንፃር የማይወዱን ሰው መከተል ትርፉ ድካም ነው የሚሆነው። ለዛ ብዬ ነው ባክተወኝ። እኔ የምፈልጋት አሁን በህይወቷ ወዟ መጠጥ ሳይል ከቤት ሳትወጣ የፀሐይ ብርሃን ሳታይ እየተሰቃየች እርሜልኳን እንድትሞት ነው የምፈልገው ብሎ አለው። እናም መጀመሪያ መነጋገር ያለብህ ከዛች ማህሌት ጋር ነው። ቀጣይ ደግሞ ምን ማድረግ እንዳለባችሁና ገንዘቡን ደግሞ እኔ ነኝ የማስገባላችሁ ብሎ ተሰጣቸው። እነሱም እሺ አሉ። ቅድስቴና እንዲሁም ደግሞ ዳጣዬ እያወሩ አረ ታይ ግርሽን እንኳ ውርጂ፣ አረ ታይ እያለቻት፣ አረ እኔ እኮ ጽድት አድርጌ ነው ይህን ሰማያዊ ሶፋ እንዴት ነጭ አድርጌ እንደምሰጥሽ አልገባሽም። አንቺ አንቺ አሁን አንቺ የእውነት ሴት ነሽ እንዴ? ምን ማለት ነው? ጭራሽ እንዳንቺ ቀሚስ ስላለበስኩ ነው? አረ ሴትነት የመፈታተል ምን ይባላል ብለች ነው። እንግዲህ ሴት ልጅ ሙያ የምትማረው ከእናቷ ነው ይባላል፣ እኔ እናቴ የለኝ እያለች ማለት ጀመረች። እንደዛ ማለት አይደለም፣ ነገ ጧት ባልታገቢ ያለሽ የራስሽን ሕይወት ትይዣለሽ። ስለዚህ ካአሁኑ ሙያ መማር አለብሽ ማለት ነው። እናንቺ አታስተምሪኝም እንዴ? እኔም አስተምርሻለሁ ዳታ፣ ነገር ግን አንቺም ስርዓት ስትዥ ነዋ። ለማንኛውም እንደዛ ከሆነ ላጻዳሽ ብላ ማጻዳት ጀመረች። ሉላ ሞገስን ጨዋታ እየተጫወቱ ከንፈሬን ሳምኝ የሚል ሁለቴ የወጣ አባት፣ ከዛ ክት ብላ ሳቀች። እንደዚህ ነው ሉላ፣ እንደዚህ ነው ከሳቅሽ አይቀር እንደገና ደግሞ ብርሃኑን ማየት ከፈለግሽ እንደዚህ ሳቂ ብሎ ሲላት፣ እድሜ ላንተ፣ አሁንማ እየሳኩኝ ነው። ነገር ግን የግድ እናትህን ማሸሽ አለብህ ብላ ሉላ ነገረችው። ብሩኬም ደግሞ እናቴ አሁን ላይ የለችም፣ እናቴ ደብረ ዘይት ሄዳለች። ስለዚህ ዝና ማንንም አያገኝ። ዝናና ማህሌት። ማህሌት እንግዲህ ዝናን ለማማለል ስትሞክሪ ትሰሚኛለሽ፣ እኔ እንዳንቺ የወረደች ሴትና ግዲ ብላ ወንድ ላይ የምትጠለጠል ሴት አትመቸኝም። ስለዚህ ስነ ስርዓትሽን ብትይ ይሻልሻል። አረ ሉላ ማሪኝ ብሎ በጥፊ አጠናገራት። እኔም በጥፊ መታኸኝ ብላ ስትል ገና ከዚህ በላይ ይገባሻል። ምን ለማድረግ እየመወከልሽ ነው? ገና ለገና ሉላ የለችም ብለሽ ይሄን ያህል ማደበላለቅና ይሄን ያህል ምን ይባላል ብሎ ልኳን ሰጣት። ቆይ እስኪ አንተ አስተዳደግህን ንገረኝ ብላ ስትል እኔማ እንግዲህ አንድ ሰፈር ነው የተወለድኩት። እናም በጣም ፈሪ ነበርኩኝ። ማለት አልገባኝም። ብቻ ግን ይህንን ማንነት የሰጠኝ እሱ ነው። እናም ሉላና ሞገስ አንድ ጊዜ ሲሄዱ ሉላን አየኋት። መጥቼ ለአባቴ እንደምወዳት ነገርኩት። ምን አዎ። ነገር ግን እኔ አኔ እንደምወዳት ነው እንጂ እሷ እንደምትወዳኝ በፍጹም አላቅምም እናም፣ ደግሞ እሷ አትወደኝም ነበር። እና ታዲያ እንዴት እሷ ተስማማች? ያው የተስማማችሁማ። እውነት ለመናገር እኔም ባታገባ እኔ ባልገላትም እንኳ አባቴ ይገላት ነበር። እንዴ አባት ያን ያህል ዝነኛ ሰው ነው ማለት ነው? በጣም ጀግና ነው፣ ዝነኛ ነው። በዛ ላይ ደግሞ እሱ ያለው በሙሉ ይሆናል። ስለዚህ አባዬ ያለው በሙሉ ስለሚሆን ለዛ ነው ሉላም እሺ ያለችው። ነገር ግን አሁን ሉላ በጣም ናፍቃኛለች። ማህሌት፣ የሆነ ነገር ማድረግ አለብሽ ብሎ አላት። ችግር የለውም፣ እሱን ያልከውን በሙሉ አደርጋለሁኝ ብላ አለች። ኤፍራታ ኤፍራታ እንግዲህ ወደ ቅድስት ጋር ደውላ መደራደር እንችላለን። አሁን እያንዳንዱ ነገር ስለ ማህሌት ትነግርሻለሁ ብላለች። እና ታዲያ በምላሹ ምንድን ነው የምትፈልጊው? በምላሹ ምንድን ነው የምትፈልጊው ብላ ስትላት እኔ በምላሹ የምፈልገው ገንዘብና ገንዘብና ገንዘብ ብቻ ነው ምን አንቺም እንደ እህትሽ ገንዘብ ብቻ ነው ማለት ነው የምታሳድጁው አዎ እንግዲህ እንደዛ ነው ቅድስት አንቺስ ደግሞ ከፖሊሱ ጋር ትሰሪ የለ እንዴ ስለዚህ ተባብራችሁ እስር ቤት ብንከታ ጥሩ ነው ነገርኩሽ እኮ ማህሌት አሁን ላይ ብሩክ ላይ በጣም እንዳዘነችና ከብሩክ በመለየቷ ልቧ ተሰብሯል ምን አዎ እንደውም ከብሩክ ጋር ሆኜ ደስተኛ ነበር። ጧት ተነስቼ በፈገግታ ውስጥ የሰላም ነበር። አሁን ጧት ተነስቼ ግን ሀሳብ፣ ጭንቀት እንደውም ደግሞ መከራ ብቻ ነው ያገኘሁት እያለች ነበር። አንቺ ደግሞ ብሩክን ስለምትወጁው የእውነት ከዛ ከመጡ በኋላ ማህሌት ተቀይር ያለው ብላ ብትገባ ብሩክ ቢያገባትስ? አረ በፍጹም አይሆንም። እንዴት እንደዛ ታውቂያለሽ እ አንቺ ሚስቱ ነሽ እንዴ? እሱ እኮ ሚስቱ ነበረች። ምንም ቢሆን ስለዚህ ይህን ነገር ብታስቢበት ይገባል፣ ብላ አለቻት። ዝና ዝና፣ እየፎከረና እያሽቀረረ ባለበት ሰዓት ሞገስ ምንም አታመጣም፣ ከዚህ በኋላ እንደፈለግክ አድርገኝ፣ በፈለክበት ሰዓት እንገናኛለን ብሎ ልክ ልኩን ነገረው። በቀጣይ ምን ይፈጠር ይሆን? ዳጣ የእውነት ቤተሰቦቿን ለመፈለግ ትሄድ ይሆን? ምሳሌና ብሩኬስ በሰላም ተጠናቀው ይመጡ ይሆን? ዝናስ ምን ይፈጠር ይሆን? እንጠብቅ።